በቲክታክ ስሟ ሊሊ ቪላግ በመባል የምትታወቀው በጣም ብዙ ሰዎች ያላወቁበት እጅግ አስገራሚ ውብና ተፈጥሮ ስፍራዎችን ቪላግ በማሳየት የምትታወቀው ተስፈኛዋ ወጣት ህይወቷ ማለፉ በርካቶችን አሳዝኗል። ሶሻል ሚዲያን ሰዎች አብዛኞቹ ለመልካም ነገሮች አሁን መጠቀም እንዳለባቸውም ነው ሰዎቹም ሀሳባቸውን እየሰጡ ያሉት። አንዳንዶቹ በጣም በሚያሳዝን ሁኔታ የሚያስቡት ጥላቻን ተሳድበውም ደግሞ ልክ ለመፈመስ ወይም ለመታወቅ የሚያስቡበት መንገድ በጣም የተሳሳተ ነው። ምክንያቱም ነገ ልጅ መውለድ አለ፣ ትዳር መያዝ አለ። በጣም ደግሞ የሚያሳዝነው ልጅ ያላቸውም እንዳው ልጆቻቸው በምን ሞራል ነው የሚያደርጉት የሚሉት በጣም ለብዙም ሰዎች ፈታኝ የሆነ ነው ሶሻል ሚዲያ። ከዚህ በፊት የተለያዩ ጥናት ባለሙያዎችም ቤት ያላቸውን ባህሪ በአደባባይ የሚያወጡበትም ነው እጅግ አሳዛኝና አሳፋሪ እንደሆነ ጨመረም። በርካቶቹም የማይሆን ባህሪ የሚያሳዩት ማለት ነው። መልካም ነገሮችን ሰርቶ ትልቅ ደረጃ መድረስ እንደሚገባ ከዚች ከሊሊ ቪላግ መማር እንደምቻል አልጨመረም ነው። ምክንያቱም ኢትዮጵያ ውስጥ ብዙ ያልታዩ ብዙ የገንዘብ ምንጭ የሆኑት ስፍራዎች አሉ። በጣም የሚያሳዝነው እርስ በርስ ም በቀኝነቱን ሰውትቶ መልካም ነገሮችን በስራ በሶሻል ሚዲያ ይሁን ሀገሩን ማስጠራት፣ በአንድ ድንጋይ ሁለት ወፍ የሚባል አባባል በጣም በሚገርም ሁኔታ ምክንያቱም ይቺ ቪላ ሀገሯ አካባቢዋን ታስተዋውቃለች። ለቱሪስት መስህብ ምንጭ እንደሆነች በጣም በሚገርም ሁኔታ በጣም በርካታ ኢትዮጵያኖች የማያውቁት ስፍራዎችን በማሳየትም ነው። ተስፈኛዋ ወጣት ነበረች። ችግ ልብ የሚነካ ህልፈቷ ማለት ነው። ሰው እንግዲህ ሶሻል ሚዲያ ላይ መልካም መልካም ነገሮችን መስራት ለትውልድ መልካም ነገሮችን ለትውልድ ችቦ ማቀጣጠል። ለዚህም ነው ሚራባው አለም ወይም ሚራባውያኖች አጭር ጊዜ ውስጥ ያደጉበት ዋነኛው ምክንያት መልካም መልካም ነገሮችን በሶሻል ሚዲያ ላይ በማሳየት ሶሻል ሚዲያ ላይ ደግሞ ሰው ድብቅ እውቀት ካለው ማሳየት አለበት ማብራት አለበት ለሌሎች። ያ ደግሞ ያበራለት የተቀበለው ትውልድ ደግሞ ነገ ትልቅ ደረጃ ስደርስ ያበራለት ማን እንደሆነ ምስጋናውን የሚያቀርብበት ደግሞም ዞሮም የሆነ ችግር ላይ ወርቅ ራሱ የምረዳበትም ሁኔታ ነው የምፈጠረው ማለት ነው። ስለዚህ ከፍ ያለ ሰው ካለ በእውቀትም በምንም በሶሻል ሚዲያ መርዳት እንዳለበትም ነው በርካቶቹም የገለጹ ያሉት ማለት ነው። ሶሻል ሚዲያን ለመልካም አላማ የምጠቀሙት በርካቶች እንደ አሁን እየተፈጠሩ እንደሚገኙ ጀምረም ነው። አሁንም መልካም አላማ እንደሚያስፈልግ ጀምረም ነው። ትውልድን የማስተካከል ትውልድን የማቅናት ትውልድ የሚሄድበት መንገድ መጥፎ ከሆነ ትውልድን ማስተማር፣ በተለይ ደግሞም ከአዝናኝ ቪዲዮ ኮንተንት የሚሰሩት በጣም በሚገርም ሁኔታ በተለይ እያዝናኑ የሚያስተምሩት ለምሳሌ አሁን አዝናኝ ቪዲዮ ብቻ ሰርቶ ቁም ነገር የሌለው ከሆነም ጥሩ አይደለም። እያዝናኑ ማስተማር በቃ ዋነኝ ያው ይህ ነው ሰውን እያዝናኑ ማስተማር በተለይ አሁን ሰው እየተዝናና የምማረው። ይሄ ቱር ስደረግ የተለያዩ ቦታ ሰው ስዝናና ተቀርጾ የምንለቀቁት ቪዲዮዎች ለሶሻል ሚዲያ ዋና መዝናኛ ብቻ ሳይሆን ትምህርት ሰጪም፣ አካባቢውን ደግሞ ሰው በደንብ እንዲያቅም ነው። ኢትዮጵያዊ ሆኖ ኢትዮጵያን አብዛኞቹ አያውቋትም ኢትዮጵያዊ ሆኖ ኢትዮጵያን አብዛኞቹ እንደማያውቋት ጭምርም ነው። ምክንያቱም በርካታ ስፍራዎች አሉ ኢትዮጵያ ውስጥ ለቱሪስት መስህብ ቦታ የሆኑት እነዚህን ደግሞ በቪዲዮ የሚያሳዩት ለዓለም በማስተዋወቅ ረገድ እጅግ የጎላ ሚና እንደሚጫወቱ ጭምርም ነው። እንግዲህ በርካቶችም የገለጹው ያሉት ሶሻል ሚዲያን ለመልካም ነገር በጎ ነገር ለመስራት መጠቀም እንደሚያስፈልግ ሁሉም እንግዲህ ኃላፊ ነው እዚች ምድር ላይ ሰው ደግሞ እስካለ ድረስ ፈጣሪን የሚያስደስት መልካም ነገሮችን፣ ቀና አመለካከት የሆኑትን ነገሮች ለሰውም ቀና አመለካከት ልኖሩ እንደሚገባ ጭምርም ነው። ለሁሉም ነገር ማለት ነው ጠፊ ነው። ይኸው እንግዲህ በጣም በሚያሳዝን ሁኔታ ባጭሩ የህይወቷ ማለፏ በርካቶችን አሳዝኗል። ሊሊ ቪላግ በመባል የምትታወቀው የአርሲ ተወላጅ እንደሆነች ጭምርም ነው። ወደ ደቡቡ ክፍል ኮንታ የምባል ስፍራ ሄዳ ስታገለግል እንደነበረች ጭምርም ስራዋን እየሰራ ተደራጅ ተፈጥሮን እየቀረጸች በማህበራዊ ሚዲያ ላይ ስታቃራ እንደነበረች ጭምርም ነው። በጣም ልብ የምነካው እጅ መልከ መልካም ወጣት ገና በለጋ እድሜዋ በመኪና አደጋዋ ህልፈት እንግዲህ በጣም በሚያሳዝኑ ነው። በርካቶችን ያሳዘነበትም ክስተትም ነው። እንግዲህ ለዚህም ነው እንግዲህ በኢትዮጵያ በመኪና ቁጥር ትንሽ በአደጋ ቁጥር በጣም ዓለም ላይ ማለት ነው አደጋ ከሚበዛባቸው ሀገራት መካከል አንዷ ልትሆን የቻለች ጭምርም ነው እጅግ የሚያሳዝነው። ጠንቅቆ መንዳት መኪናን ጥንቃቄ ማድረግ ብዙ ጊዜ ሰዎች ችላ ይላል። ብዙ ሰው እንደ ወጣ የሚቀርበት በአጭሩ ህይወቱ የሚቀጭበት ሁኔታም የምፈጠረው በተለይ በመኪና አደጋ እንደሆነ ጭምርም ነው። የመኪና አደጋ ሰው በርካቶቹ እንደ ወጡ የሚቀሩበት ሁኔታም ነው የምፈጠረው። እጅግ አሳዛኝና ልብ የምነካ ነው። ብዙ ጊዜ ሰው ችላ ይላል። ሹፌሮች ቦሎ አድሳችኋል፣ አስተካክላችኋል ስባል ልክ በቃ ላለመቀጣት የሚደረግ ነገር መቅረት እንዳለበት ጭምርም ነው። የሰው ህይወት ነው። ጫን ያለው ጥንቃቄ ብደረገ እኮ መኪና መንዳት አይከብድም። መኪና ኮ መስራቱን የሚከብደው እንዴት መንዳት ይከብዳል በማለትም ነው በርካቶች እየገለጹ ያሉት። እንዴት አደጋኛ ሀገር ይበዛል። በተለይ በጣም በሚያሳዝኑ ሁኔታ በአሁኑ ሰዓት ተጽዕኖ የሚፈጥሩት ሶሻል ሚዲያ ላይ መጡት በብዛት በመኪና አደጋ የህይወታቸው እያለፈ ነው። የጀመረም ነው እጅግ አሳዛኝ። ከብዙ ነገር ከበሽታ ውግ፣ ያለ የኑሮ ውግ፣ ብዙ ነገሮች መከራ ውስጥ ሆኖ ሰው እያሳለፈ ባለበት ሰዓት ደግሞ በዛ ላይ አደጋ ተጨምረው የመዳን እድሉ በጣም እየጠበበ ነው እየሄደ ያለው ማለት ነው። በጣም አሳዛኝ ነው። የመኪና አደጋ በማስመልከት በትራፊክ ዙሪያ አጠቃላይ ያሉት መሰራት እንደምገባ ጀምረም ነው። አሁን ገና እንዳልተሰራ ጀመረም ነው። ምክንያቱም ህዝቡ ኃላፊነት ሊሰማው ይገባል። ሹፌር ሲያበላሽ አስተካክል ማለት ሹፌር እንደ ልብ ነው እየነዳለው፣ የሰውን ህይወት አንዳንድ ሾፌር እንዳው የጫነም አይመስልም። በጣም የሚያሳዝ ነው። ሰው ህይወት አለ፣ ኃላፊነት አለ። እንደ ሹፌር ደግሞ ከዶክተር የማይተናነስ ኃላፊነት ያለውም ሹፌር ነው። ምክንያቱም የሰው ህይወት ጭኗል። ስለዚህ የሰው ህይወት ደግሞ በውስጡ ስላለ ጥንቃቄ ሊደረግ የሚገባ ጉዳይ እንደሆነ ጀመረም ነው። በርካቶችም ትኩረት ሊሰጡ የሚገቡት በተለይ በዚህ ዙሪያ፣ አሁንም በጣም በሚያሳዝኑ ሁኔታ እንደዚህ ሰው ጆሮ ዳባ ለበስ ካረገ፣ በጣም በሚያሳዝኑ ሁኔታ ለቀጣዩም ደግሞ አደጋ ስፈጠረም፣ እንደዚህ ከማዘን ነገሮችን ችግሮችን መቅረፍ እንዳለብን ነው። አጠቃላይ እንግዲህ ያለው ነገርን በማስመልከት ከዚህ በፊት እንግዲህ ለፊችል በጣም በሚገርም ሁኔታ አርቲስት ቬሮኒካ አዳን እንግዲህ ከትንሽ ቦታ ተነስታ የደረሰችበትን ደርሳለች። በጣም በርካቶቹም የተገረሙባት እሷ በሰዓቱ ስታንጎራጉር መቀለ ዩኒቨርሲቲ ሆና ትምህርቷን በምትከታተልበት ሰዓት ላይ ስታንጎራጉር በርካቶቹም ሞዲ እያዙባት እየተሳለቁባት፣ ተስፋ ሳት ቆርጥ ትልቅ ደረጃ እንደደረሰች ጭምርም ዛሬ እንግዲህ እስከ ምድረ አሜሪካ ሄዳም የምትዝናናበት ሁኔታም እድሎችን ይዞላት እንደመጣ ጭምርም ነው ያው ዘፈን ቢሆንም ማለት ነው። እሷ በጣም የሚገርመው ቬሮኒካ አዳነ ቀና አመለካከት ያላት በጣም ለሰው ፖዘቲቭሊ የምታስብ እጅግ አስገራሚ ልጅ እንደሆነ ጭምርም ነው። ለሷ ሽልማት አድርጋል አበርክታለት ነበረ። ከዚህ በፊት በጣም የሚገርመው ለእሷ ለሊሊ ቪላክ በማበረታታት ሽልማት ሰጥታ ነበረ። መግቢያ ላይ እንዳያችሁት ማለት ነው። እጅግ የሚያሳዝነው እንግዲህ ህይወቷ ማለፉ በርካቶችን እንዳሳዘነ ጭምርም ነው። በርካቶች ልባቸው ተሰበረው። አጠቃላይ እንግዲህ በዚህ ቪዲዮ ላይ እንግዲህ በዋናነት አላማውም ሶሻል ሚዲያን ለበጎ አላማ መጠቀም እንዳለብን ጀምረም ነው። ሰውን በማስተማር ዙሪያ፣ በማዝናናት ዙሪያ፣ መረጃ በመቀባበሉ ዙሪያ ታማኒነት በተሞላ መልኩ በትክክል ሚዛናዊ በሆነ መልኩ ለዜጎች የሚጠቅም አጠቃላይ እንደዚህ አይነት ነገሮችን ነው ሰው ሀሳብ መልካም ነገሮችን መጠቀም እንዳለበት ጀምረም ነው። በተለይ አካባቢን በማስተዋወቅ ዙሪያ ደግሞ ወጣቶቹ ቢሰሩበት የተሻለ ደረጃ አካባቢያቸውንም ላለም ያስተዋውቃሉ፣ ለገቢ ምንጭም ዋነኛ ምክንያት እንደሚሆኑ ጭምረም ነው። ቬሮኒካ ዳኔ በጣም ደስ የምለው የሷ ባህሪ በጣም የሚገርመው እሷ የደረሰችበት ደረጃ ድርሻለሁ ብላ አትኩራራም። ሌሎቿውን ሰውን አያበረታቱም። እሷ ግን በማበረታታት ወርዳ በጣም በሚገርም ሁኔታ የተነሳችበትን ታውቃለች። ምን ያይል ዋጋ ከፍላ ደረሰች ለዚህ ደረጃ ደረሰች ብዙ ሰዎች እሷን ተስፋ ሲያስቆርጡ ነበር ተስፋ ሳትቆርጥ ጥንካሬዋን ያሳየችበት እጅግ አስገራሚ ክስተትም ነው የተፈጠረው ቬሮኒካ ዳነ በጣም ልበ ንጹህና ቀና ነች። ሚዲያ ላይ ሰው ወጥቶ እንደዚህ እንደዚህ ስሟ ለማጠልሸት ይሞክራል። በጣም መልካምና የዋህ ደግሞ በቅርበት የሚያውቋትም በጣም ደግና መልካም እንደሆነች ጭምረም ነው እየገለጹ ያሉት። በተለይ ሶሻል ሚዲያ ላይ ደግሞ የምታሳያቸው ባህሪዎችም መልካም ሰዎችን በማበረታታት ከጎናቸው በመሆን አይዟችሁ በማለትም የምሰራው ስራ እጅግ ልመሰገን እንደሚገባ ጀምረም ነው። ሌሎች አርቲስቶች እኮ በብዛት እንደዚህ ወርዶ አይታዩም። እሷ በጣም በሚገርም ሁኔታ ጀማሪዎችን በማበረታታት፣ ሌሎች እኮ እጃቸውን እንኳ መጨበጡት ትልቅ ደረጃ ስደርሶ ብቻ ነው እንጂ በጣም በሚያሳዝኑ ሁኔታ በድክመት በከባዱ ጊዜ ከጎናቸው እንዳልሆኑ ጀምርም ነው። ቬሮኒካ ግን በጣም በሚገርም ለየት የሚያደርጋትም በርካቶችንም እያነጋገር ያለው ክስተት ጸባይዋ፣ ስርዓቷ፣ ለሰው ያላት አመለካከት ለ የትም ልጭምርም ነው እንደዚህ አይነት መልካምነት ለራሱ ነው ለህሊና እረፍትም ነው። እንግዲህ እሷ በማበረታታቱ ዙሪያ ነው። ሀገርን በማስተዋወቅ ዙሪያ ደግሞ ልጅቷ የምትሄድበት አካሄድም እጅግ ሊያስሸልም እንደነበረ ጭምርም ነው። ትልቅ ደረጃ ትደርሳለች የተባለችው እንግዲህ የዚች ወጣት ህይወትን በአጭሩ የቀጫው የመኪና አደጋ ነው። በጣም የሚያሳዝነው የብዙዋን ቤተሰብ በጣም በሚያሳዝን ሁኔታ ወላጆችን ያለ ልጅ ያለ ጠዋሪ የሚያስቀርበት ደግሞም ህጻናትን ያለ ወላጅ የሚያስቀርበት እጅግ አሳዛኝና በጣም እርግማን መሰል የመኪና አደጋ በሀገራችን አሁንም ከየቦታው እየተሰማ እንደሆነ በጣም በሚያሳዝን ሁኔታ በቅርቡ ራሱ በዚህ ሚዲያችንም እንደዚሁ ልጃቸው ድሮው የካፒቴን ማይሌት አባትም እንደዚሁ በመኪና አደጋ ህይወታቸው ማለፉም የምታወስ ነው። እንዲሁም ደግሞ ከዚህ በፊትም የስልጤ ዞን ተወላጅ የነበሩት ደቡብ ክልል ፋይናንስ ቢሮ ውስጥ ሰሩ የነበሩት መሳቸውም እንደዚሁ በመኪና አደጋ ህይወታቸው ያለፈበት፣ የተለያዩ አርቲስቶች ከዚህ በፊትም በመኪና አደጋ ህይወታቸው ያለፈበትም ክስተት ነው እየተፈጠረው በጣም በሚያሳዝን ሁኔታ። ስለዚህ ከዚህ በኋላ ለሚመጣው ደግሞ እንደዚህ ከማዘን መጠንቀቅ የዜግነት ኃላፊነት ነው። አንድ ሰው እንደዚህ አይምሮ በጣም መንቀሳቀስ ወይም በዛ ዙሪያ ከጀመረ ስራውን ከጀመረ ኃላፊነት መሰማት ከጀመረው እንግዲህ ነገ የተሻለን መኪና አደጋ ትራፊክ አደጋን የመቀነስ እድልም እንደሚኖር ጨምረም ነው። ሹፌሮች ደግሞ ኃላፊነት ያስፈልጋቸዋል። በተለይ አብዛኞቹ ኃላፊነት የምሰማቸውም አሉ። ጥቂት ኃላፊነታቸው በጎደለው ምክንያት ነው በርካቶቹ ወደ ገደል እየገቡ በጣም በሚያሳዝን ሁኔታ የሰውን ነፍስ እየቀጠፉ ያሉት እጅግ እነሱም ራሳቸውን አደጋ ላይ ጥለው በጣም በሚያሳዝኑ ሁኔታ ራሳቸውን ይሞታሉ፣ ሰውም ይሞታል ማለት ነው። ለዚህም ነው ጥንቃቄ ሊደረግ የሚገባና ትኩረት የሚሻ ጉዳይ እንደሆነ ጨምረሞ የዚች የወጣት ቲክታከር ሊሊ ህይወት ብማስመልከትም እጅግ አሳዛኝ መረጃዎችን ብማስመልከት ነው ለእናንተ ይዘንላቸው የመጣ ነው። ነፍሲ ማርስካሁን ድረስ አብሬያቸው ቆየት ሚኪነኝ ከሚኪታ ቦሬንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙና ጫጨር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁን።